አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የእስማኢል ፈርኒቸር ቤተሰቦች እንዴት ናችሁ? አቢ በጣም ሰላም ነኝ አልሐምዱሊላ። ዛሬ ደግሞ እንደዚህ የሚያምር ከከፋይ ወጣ ያለ መጅልስ ስለመጣኝ በጣም ደስ ብሎኛል፣ ማለት ነው። ይሄ የምትመለከቱት በሀያ ቴክነስ ብዙ ጊዜ አሰራዋለሁ፣ ይሄን ጨርቅ ማለት ነው። በሰላሳ ቴክነስ ግን የመጀመሪያዊ ነውና በጣም ነው ያማረው። ሁሉም በጣም ያምራል፣ በጣም ያምራል። በጣም ነው ደስ ያለኝ። እና ውዶቼ እንዴት አያችሁት? እናንተስ ማለት ነው። እህቴ እንግዲህ ለቤተሰቦቿ ለበዓል ነው አሁን ሰርፕራይዝ ያረገቻቸው። በዛ ላይ ደግሞ ያጣገምኩላት ምንጣፍ ይውልኝ ኢውልኝ ማለት ነው። ጥራት ትጠላላችሁ፣ ልስላሴው ትላላችሁ፣ ውፍረቱ ትላላችሁ ማለት ነው። እና ለትንሽ ብር ብላችሁ ደህና ምንጣፍ ብትገዙ ጥሩ ነው ማለት ነው። ይሄ ምንጣፉ ሻህን ያደርጋል በጣም በጣም ነው የሚያምረው። እችን ያለ ጠረጴዛም አንዳንዴ መጠቀም ከፈልጋችሁ ተመልከቱ ተመልከቱ የምንጣፉ ውበት ማለት ነው። ይሄ እንግዲህ ወደ ውስጥም ገብቶ ነው፣ በዛም ወደ ውስጥ ገብቶ ነው። በጣም ሰፊ ነው። ሶስት በአራት ትልቁ እያለን የምንሸጠው ነው ማለት ነው። በእርግጥ አራት በአምስት አለ፣ ያ ግን በጣም ትልቅ ነው። ይሄ ግን ሁላችንም ቤት ያለው እኔም ቤት ያለው ብዙዎቻችን የምንጠቀመው ሶስት በአራት ነው ማለት ነው። ለመጅሊስ ለሶፋ ሲሆን ደግሞ ከዚህ አነስ ያለውን ነው የሚጠቀሙት። እና ይሄ ምንጣፍ እንደምትመለከቱት በኢራን ስታንዳርድ የተሰራ ምንጣፍ ነው። ቱርኪ ሆኖ በኢራን ስታንዳርድ የተሰራ ነው። በጣም ነው የሚመቸው። በቃ ስትረግጦ ስለራሱ የሆነ እስሙ እንጂ የረገጣችሁ አይነት ስሜት ነው የሚሰማችሁ። በጣም ምቾት አለው። እኔ በጣም ነው የወደድኩት። እናንተስ እንዴት አያችሁልኝ? ናሲር ሙሉ ምንጣፉን አሳይልኝ። ይህ ምንጣፍ በጣም ነው የወደድኩት። ማች አደራረጌንስ እንዴት አያችሁት? ይሄ ስሊቨር ከለር ነው። መጅሊሷ ላይ ስሊቨር ነው ብዛት ያለው ሲሊቨር ከለር ነው። አያችሁት? ይሄ ደግሞ የአበባ ጨርቅ ይባላል እና ይሄ አበባ ጨርቁ ደግሞ ጥቁርም ስላለው እዚች እዚች መሀል ጥቁር አለውና በጣም ሲመሳሰልልኝ በጣም ነው ደስ ያለኝ ማለት ነው። አይታ ደግሞ ምን እንደምትል እስኪ እሷን ኮመንት ላይ እንጠብቃታለን ማለት ነው። ደስ እንደሚላት ተስፋ አደረጋለሁ። እኛ ወንድሟ ጓደኞቹን ይዞ ነው የመጣው ለመውሰድ በጣም ገራሚ እቃ ነው እያሉኝ ነው። እንግዲህ ደስ ብሎኛል ማለት ነው ይ እንደዚህ አይተው መጥተው ሲወስዱ በተለይ በጣም ነው ደስ የሚለኝ ከምንም ከሁሉም በላይ ማለት ነው። እና ውዶቼ ጠረጴዛውን ደግሞ ከዚህ ጋር ማች አደረኩላት። ዋጋ ለራሱ ይጨምራል፣ ግን አላስጨመርኳትም በጣም ደስ ስላለኝ ማለት ነው። ይሄ በትልቁ ፍሬም ነው ያዘዘችው። ይሄ ትልቁ ፍሬም ይባላል። እና በትልቁ ፍሬም ስታዝ እኔ ደግሞ ጠረጴዛዋን በፍሬሙ አይነት ማች አረኩላት ማለት ነው ማቻ አደራረጊን እንዴት አያችሁት? ከመቶ ስንት ነው የምትሰጡኝ? ኮመንት ላይ አስተያየታችሁን ጻፉልኝ። ይሄ ደግሞ ከስሊቨሩ ጋር ማቻ አደርጋል። ይቺ ኮፊ ቴብሏ ማለት ነው እንደዚህ መጠቀም ትችላላችሁ። አራት ፍሬ ያለች ማለት ነው። እሺ እንደዚህ ዙሪያዋን ከቢር ያቺ ቀዩዋን አበባ ስጠኝማ ከቤት እና ይህንን እንደዚህ መጠቀም ትችላላችሁ ማለት ነው። እንደዚህ እዚህ ላይ የአበባ አበባ ማስቀመጥ ትችላላችሁ። በጣም ፏ ያለ ነው። እንግዲህ እኔ በጣም ነው የወደድኩት። እናንተስ እንዴት አያችሁልኝ? ውዶቼ እነዚህ እነዚህን እዚህ ላይ እያስቀመጣችሁ መጠቀም ትችላላችሁ። እንደዚህ ፏ ያለ ነው ብቻ ወድቸዋለሁኝ። እናንተስ እንዴት አያችሁት? ከመቶ ስንት ሰጡታላችሁ? ውዶቼ ከለሩ በተለይ ያልወድደውን ሰው ጠይቁኝ። እኔ እንደዚህ ያምራል ብዬ ማላሰብ አላሰብኩምና በከፋይና በቁልፍ እያስመረጥኳት ነበር። በዚህ አጋጣሚ ይሄ አበባ ጨርቅ ሸካራ ስለሆነ ቁልፍ አይተከልም። እዚህ ላይ በጣም ውብ ነው ናሲር። ከዚህ ጋር ሁሉም ገብቶላል፣ መጅሊሱ አረ ለማረ ትልቁን ነው ቀያለ አውከላይ ከላይ ዝም ብለህ መሬት ላይ ጥረገው ችግር የለውም። እና ውዶች እንግዲህ መኪናውን እየጠራረጉ ነው ይዘው ነው የመጡት። በጣም ነው እኔ አማረኝ። እንደዚህ ሙሉውን ገብቶላላ ናሲር። በአንድ እና ፏፏ ያለ ነው፣ ፏፏፏፏ ትሉታላቸው። ያው እንግዲህ እስኪ ውዴ ምን ተሰማሽ? በነገራችን ላይ እኔ ልጆቼን አላህ አሳድጎልኝ እኔ ሚካድሙኝ አድርገኝ ብያለውኝ ማለት ነው። በነገራችን ላይ ለቤተሰቦቿ ነው እንዲያውም ጾምም፣ በአዲስ መጅሊስ፣ በአዲስ ምንጣፍ፣ በአዲስ አልጋ፣ በአዲስ ቡፌ ሁሉ ነገር በአዲስ በአዲስ እንዲጾሙ ፈልጋለሁኝ ብላ ነበር ማለት ነው። ቤቱም አዲስ ነው የሰራችላቸው ይመስለኛል። ና እንደዚህ አይነት ልጅ ግን ወልዳችሁ አሳድጋችሁ ሲኖራችሁ ምን አይነት ስሜት ነው የሚሰማችሁ? እና ያው ደስ ብሎኝ እዚሁ ቤቴ ጋር ስለሆነ ስራ ቦታ አበባ ከቤቴ እያመጣው ነው። አያችሁ ደስ አትለም? በቃ እንደዚህ ትጠቀማላችሁ ማለት ነው። እነዚህን ደግሞ እንደ ቅድሙ በታትናችሁ መጠቀም ትችላላችሁ ማለት ነው። ይህ ሰላሳ ቴክነስ በትልቁ እንትን ይባላል። በትልቁ ፍሬም እንዴት አባቱ እንደሚያምር እንዴት እንደወደድኩት የቤቷ ልኬት ነው እንግዲህ። ይህ የምትመለከቱት ትልቅ ትንሽም ትልቅም የማይባል መጅልስ በኤል የተሰራ ነው። ቤቷ በአንድ ኮርነር ነው ማለት ነው፣ በኤል ነው እና በጣም ነው የወደድኩት። ፍሬሙና ሄማች ያደርጋል እንደዚህ አበባ ትልልቅ አበባም ገስታችሁ ቁጭ ማድረግ ትችላላችሁ። በጣም በጣም ነው የወደድኩት። ምንጣፉም በጣም ምቹ ነው፣ ለስላሳ ምናምን። በተለይ በጣም ነው ደስ የሚለው፣ እንዲህ ስታዩት ለራሱ ሻይ ነው ያደርጋል ታውቃላችሁ። እና እንዴት አያችሁልኝ? ቃይን ማች አደራረጌን። ይህንን እቃ የምትፈልጉ ልጆች ማዘዝ ትችላላችሁ፣ እኛ ጋር ታገኛላችሁ። እስኪ አሁን ደግሞ ዳይ ወደ ሀልጋና ቁም ሳጥኗ እንሄዳለን ማለት ነው። መጅልሱ በነገራችን ላይ ስለቸኮልኩና በጣም ስላማረኝ ቀድሜ መጅልሱን ልቀርጽ ብዬ ነው እንጂ የሚያማምር ሀልጋና ቁም ሳጥን ቡፌ ያላት ማለት ነው ውዶቼ። እና ይህንን የሚመስለው እንዴት አያችሁልኝ ማለት ነው። እስኪ እና ሁሉቹ ወደዚህ ስንመጣ ደግሞ ማለት ነው። ወደዚህ ስንመጣላችሁ ደግሞ ይሄ ሜትር ከ50 ከሁለት ኮመዲኖ ጋር ነው የተለመደው አልጋችን ነው። ፍላት አልጋ ነው። ፍላት አልጋ ነው። ይሄ ደግሞ ኤክስትራ ቦንድር ሱፐር ኳሊቲ ነው ማለት ነው። በነገራችን ላይ ሱፐር ኳሊቲ አልጠፋም፣ ዋጋው ነው ትንሽ ጨመር ያደረገው እንጂ አንዳንድ ሱቆች ያመጡታል። ይሄ ጽሁፉ ከውስጥ በኩል ነው ያለው ሱፐር ኳሊቲ ይላል ማለት ነው። እንደተለመደው ብዙ ጊዜ አስተዋውቂ ዋለሁ። ይሄ እንግዲህ ሜትር ከ50 ከ2 ኮመዲኖ ጋር ከዚህ ፍራሽ ጋር አስባችሁታል። እናትና አባቶቻችሁን ሰፕራይዝ ስታደርጓቸው ለወገባቸው የድሮ እናትና አባት ተሸክመው ነውና የሚያሳድጉት ለወገባቸው እንደዚህ እዚህ ላይ ምቹ ነገር ላይ ተኙ ሲባል በጣም ራሴን ነው ዞር ብዬ የጠየኩት። ብዙ ጊዜ አሁን ላይ እኛ ምቹ ፍራሽ ላይ ቆንጆ ነገር ላይ እየተኛል፣ እነሱ ግን እኛን ያሳደጉት ላይ ምናምን ይተኛሉና ይሄ ነገር ቢታሰብበት ላችኋለሁ፣ ውዶቼ እዚጋ እዚህ ጋር ደግሞ እንደምትመለከቱት ገና አልጸዳም። ሶስት ተከፋች ቁም ሳጥን አዛላችኋለች ለኢትዮጵያ እንግዲህ በጣም በቂ ነው ይሄ ማለት ነው። እና እዚህ ጋር ደግሞ መስቀ ያለው ገና ጀርባ አልተመተለትም ማለት ነው። እና እንደዚህ ነው ከላይ ያለው አንድ ላይ ተከፈተ። ይሄ በኮንፈርት ነው። ከላይ ያለው ቁመቱን አልደርስም። ይህ እንደ አጋጣሚ በሩ ከፍቶልኝ ነው እንጂ ማለት ነው። እና ስፋቱን ተመለከቱት ስፋት እንደዚህ ነው። መስተዋቱ እንደዚህ ነው። ስፋቱ ውስጡ ይሄ እንደዚህ ነው ማለት ነው። እነዚህ እነዚህ ቁልፍ ይደረግላቸዋል። አሁን አልደርስበትም ውዶች፣ እነሱ ይዘጉታል ወይ በዚህ ይዘጉዋለሁ። እንደምትመለከቱት ነው ማለት ነው። ይሄ ጽድት ይደረጋል። እንደዚህ ሶስት ተከፋጭ ቁመቱ ከአራት ተከፋጭ ጋር እኩል ነው ከአራት ተከፈች ጋር ወደ ላይ እኩል ነው ነው ቁመቱ ወደ ጎን ብቻ ነው። ወደ ላይ ሁለት ከአርባ ነው ማለት ነው። የሁሉ ይሄንን ይመስላል ማለት ነው ውዶቼ፣ ወደዚህ ትመጣላቸው ች ቡፌ። በነገራችን ላይ በጣም ወዳት እናቴ ቤት ሰርፕራይዝ ያረኳት ቡፌ ነች ማለት ነው። በጣም ልዩ ቡፌና በጥንቃቄ ከያዟት ሙሉ መስተዋት ነው። በሯ ሙሉ መስተዋት ነው። ውስጡ ደግሞ ሚዲፍ ነው ፓርቲሽኑ ማለት ነው። ፓርቲሽን ፓርቲሽኑ ሚዲፍ ነው። ልጆቹ አላጸዳዱትም፣ እንደምትመለከቱት እንደምትመለከቱት ማለት ነው። ተመልከቱት እና በጣም ነው የሚያምረው። ይሄ ከስር ደግሞ ለዘይት ለበርበሬ፣ ለአንዳንድ ነገር ማስቀመጫ የተሰራ ነው እና ሁለት መሳቢ ያለው ስፋቱን፣ ውስጡን ተመልከቱት ማለት ነው። ፎ ያለ ነው በነገራችን ላይ ይሄ ደግሞ ምዲፍ ስለሆኑ ፓርቲሽኑ የፈለጋችሁትን ቃ ከባባድቅ ደስ ያላትን እናት ያው ታስቀምጥበት ያለ ጭንቅ ይሰበራል የሚባል ነገር የለም ማለት ነው እና ይህንን የሚመስለው እንግዲህ የዛሬ ቪዲዮ። እነዚህን የምትፈልጉ ልጆች ዋትሳፕ፣ ቴሌግራም ላይ የገባችሁ አናግሩን። የብዙዎቻችሁ ቃ ኢንሻላህ ሰሞኑን የሚወጣላችሁ ነው የሚሆነው አላህ እንግዲህ ኢዳችንንም ደርሰን ከምናሳልፈው በደስታ ያድርገን ማለት ነው። እንደዚህ ሙሉ እቃ እንዲያሳያችሁ እና ወደዚች ጋር ደግሞ ሲመጣላችሁ ቲቪ ስታንድ ተመልከቷት እንዴት እንደምታምር ማለት ነው። ይቺም ቲቪ ስታንድ ቀልጥፍ ያለኝ ናት። ሶስት መሳቢያ ነው ያላት፣ ሶስት መሳቢያ አላት ማለት ነው። እንደምትመለከቱት አንዳንድ ነገር ማስቀመጫ፣ እዚህ ጋር ደግሞ አበባ ማስቀመጥ ይችላል፣ ወይ ስፒከር ነገር እዚች ጎን ላይ ያስቀምጥላቸው ማለት ነው። ይሄ ደግሞ እስከ 50 ኢንች ድረስ መያዝ የሚችል ቲቪ ስታንድ ነው እና ይሄንን ነው የሚመስለው እንግዲህ የዛሬው ቃይ እንዴት እንዴትስ አያችሁት? እንዴትስ ወደዳችሁት ውዶቼ እና እንደዚህ እንግዲህ ፏፏ ያለ እቃዎችን ማግኘት ከፈለጋችሁ ስማይል ፈርኒቸር ብራችሁ መጥታችሁ መውሰድ ትችላላችሁ፣ ማዘዝ ትችላላችሁ። የዛሬ ቪዲዮችን ይህን የሚመስለው ላይክ ላይክ እያደረጋችሁ ተከታተሉም ማለት ነው ሀባይብ።